የቀልዱስ ቀልድ ነው። ልጆቹ ለምን ቤሎ አረጉ? ለምን ምን ለማድረግ ምን ለማሳየት ነው? ቤሎ ለምን አረጉ? አሁን ደግሞ በጣም ስናስብ በጣም ጊዜው ከፍቷል። ሰው ለሰው ተጨካክኗል። የምሬ ነው ምላችሁ። በጣም ተጨካክኗል። እስኪ ሺህ ባመን እንደሚሰራ ተመልከቱ። ጊዜው ከፍቷል። ልጆቻችሁን ጠብቁ። እነኚህ የ72 ዓመት አዛውንት የአራት ዓመት ካስሮ ህፃን ልጅ ሰፈር ውስጥ ስትጫወት ነይ ላጫውትሽ ብሎ ወደ ክፍሉ አስገብቶ አስገድዶ መድፈር ፈጽሞባት 12 ዓመት ጽኑ ሥራ ተፈርዶበታል። ድርጊቱ የተፈጸመው እንግዲህ ከሰባት ወር በፊት ነው። እነኛ አባት እንግዲህ የኢትዮ ቴሌኮም ታውር ዘበኛ ናቸው። በሰዓቱም እንግዲህ ይቺ ጻል ልጅ ለመጫወት ሰፈር ውስጥ ትወጣለች። እነኛ አባትም እንግዲህ ላጫወትሽ በማለት ወደ ክፍላቸው አስገብተው አስገድደው መድፈር ይፈጽማሉ። ህብረተሰቡም በሩን ገንጥሎ ሲገባ እነኛ አባት ራቁታቸውን ነበር የተገኙት። ይኸው በትናንትናው እለት ፍርድ ቤት ቀርበው 12 ዓመት ጽኑ እስራት ተፈርዶባቸዋል። ቤተሰቦች ልጆቻችሁን የትም አትተው፣ ጊዜው ከፍቷል። ይህ ቪዲዮ ለብዙ ሰው ሊጠቀም ስለሚችል ኮፒ ሊንክ፣ ሪፖስት፣ ሼር ማድረጋ ሰው ስሜቱን ከተከተለ ከእንስሳ በታች ነው ይለናል ሐዲሳ እውነት ነው። የምሬን ነው የምላችሁ። እውነት ነው። ሰው ስሜቱን ከተከተለ ከእንስሳ በታች ነው። እንዴት አንድ ሰው እንደዚህ ያስባል? በፊት እኮ እኛ የምናውቀው አንድ አባት ወይም አንድ ሽማግሌ እንደ ልጅ አድርጎ ነው የጎረቤቱን ልጅ የሚመክረው። ይሄን ነው የምናውቀው። ይሄን ነው ከነሱ የተማርነው። ይሄን እየተማርን ነው ያደግነው። አሁን ግን በጣም የሚገርም ጊዜ ላይ ደርሰናል። ወገን ተጨካክነናል። ያመጣት በምክንያት ነው። አንዳንድ ቦታዎች ላይ ደግሞ ምን አይነት ድዋ እየተደረጉ ነው በራመዳን ወቅት ብለን ስንመለከት በጣም የሚያስቁ ናቸው። ኤኒዌይስ መሳቅ የሚለውን ቃል ትክክል ባይሆንም ጀስት እኔ በጣም ገርሞኛል እስቲ

አልፊና ለከ ብራመትከ ያ አሚን ብመትከ ያ አርራሚን ወላመን ዋቸውን ስንመለከት እኔ ውላሞችን በግል መንካት አልፈልግም። አሜሪካ ማለት በጣም ብዙ ግፍ ሙስሊሞች ላይ ያደረሰች ሀገር ናት፣ በተለይ ፓላስታይ ላይ እና ለዚህን ያክል ሀገር ላይ እንዴት ዱዓ ተደረገላት የሚለውን እ በውስጥ የያዝኩት ነገር ነው። ስ እናንተ መኮብንስር ታፍሩበት አላችሁ መሐመድን በጣም ነው የምትሸማቀቁበት፣ ነው ት መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን ገና

ሙሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን ገና በመሀል መብራት እንደመጣ ፌል እንዳረጋችሁ ተስፋ ያደረጋለሁ። ኤንዌይስ እሳቸውን ያሰደብነው እኛ ራሳችን ነው። የምሬ ነው ምላችሁ ራሳችን ነው። በዚህን ያክል ደረጃ እኛ መዳፈራቸው በዚህን ያክል ደረጃ እኛን አውዶ መናገራቸው የእኛን ንቃት ነው። እኛ የት ነው ያለ ነው የት ነው ያለ ነው። እዚህ እርስ በርስ ነው። እኛ ምንባለው ያ ነው ሙስሊምን እያጠቃ ያለው። ሙስሊምና ይሉኛል፣ አሁን እንደዚህ በሂጃብ ሲያዩ ማለት ነው። እንግዲህ ላይክ ጾመኛ ነኝ። ጾመኛ ሁኜ ደግሞ ጸጉሬን ለቅቄ ልጾም አልችልም። ገባችሁ? ተሰትሬ በስነስርዓት ልክ እንደዚህ አምሮብኝ ሂጃቤን ጠምጥሜ ነው ልጾም የምችለው። እና መታችሁ የሰላሳ ቀን ጾም ምናምን ብላችሁ ጾማችሁን እናንተም ከምታፈርሱ ዱአ አድርጉልኝ፣ ላይክ በዚሁ አላህ እንዲያስቀጥለኝ ከዚህ በኋላ ሂጃቢስት ገርል እንደሆን ኢንሻአላህ። በነገራችን ላይ ሂጃቦቻችንን እናንተ ናችሁ ያስደፈራችሁ ያላችሁት፣ ማውጣት መተው ምን እንደሆነ ለነሱ አቅለላችኋል። ጀስት እነሱ ለዛ ነው የሚዳፈሩ። ጅልባብ ሲባል እነሱ ምንም አይመስላቸውም። ሂጃብ ሲባል ምንም አይመስላቸውም። እኛን ራሳችንን ዝቅ ያደረግን ያለ ነው። እናንተ ናችሁ በቃ ጅልባብን ዝቅ ያደረጋችሁት። የምሬ ነው መላቸሁ። እኔ ቀጥታ ነው የምናገረው። በሰደፍ መታኝ፣ በሰደፉ ሲመቱኝ፣ ይህን ማጅራቴን ሲመቱኝ፣ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ፣ ሞትኩበት። ስሞትበት በገዛ ቆንጭራዬ በጎራዴ ነው ያረዱ። ኧረ ሳይኖርህ አትሳቅ አእምሮም እንጂ ውበታቸው ይመስላል። አያችዋ ምን ያክል ሙስሊም ትክክለኛ ሙስሊም ምን ያክል ስትሮንግ እንደሆነ በዚህ የምንመለከተው ነው። ቆይ እነዚህ ተማሪዎች ማን አስገድዷቸው ነው ትምህርት ቤት የሚል ፕሊስ፣ ይሄ ብቻ ነው ማን አስገድዷቸው ነው? ውጭ ያለችዋ ግን እንዴት ወጣ ነው? ውጭ ያለችዋ እንዴት ወጣ ነው? ማነው ያወጣችው?

እማዬ ልጥረግልሽ እንዴ? ጨርሻለሽ። እማዬ የምላግዝሽ? ምንም የኔ ልጅ ጨርሻለሁ። ኤላ ቤቶልሽ ወለ ቤቴ ነው። እዚህ ቤት አንድ የሚያግዝኝ ልጅ የለ፣ እንኳን የሚደኝ የለ ዶሮ ይረኛል የሚያውቁ ያቋል ይሄን የደረሰበት ያቋል። እንደዚህ ነው እንግዲህ እንትን የሚሉን ግራ ያጋቡን ማዘሮች በጣም ግራ እያጋባችሁ ነው ወይ እ ሴቶችን ከመስጊድ አባሩ። ሽቶ የተቀቡ ሴቶች መስጊድ እንዳይገቡ ብለዋል ረሱሉ ሰለላሁ አለይሂ ወሰለም። ብሁር ይላሉ፣ እጣን ይላሉ። ታ ጭሱ እንኳን ከኩሽና ውስጥ ሚያገኛቸውን ጭሱ እንኳን እንትን ያን እንኳን ሽታ ያለባቸው ወደ መስጊድ እንዳይሄዱ ተብሏል። እና ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አርጉ። ሚስቶቻችሁ ዚና እንደሰሩ ነው የሚቆጠረው። ለአንድ ሰው ሽታው አፍንጫውስጥ ከገባ ሽቶ ተቀብታለች የሚል አፍንጫውስጥ ከገባ ዚና እንደሰራች ነው የሚስት የልጅ የሚቆጠረው። ሁላችሁም ይሄን ተጠንቀቁ። በዚህ ረመዳን አቢሶ በዚህ ረመዳን ተጠንቀቁ። ረሱሉ ሰለላሁ አለይሂ ወሰለም አባሯቸው ከመስጊድ ብሏል። ይሄን እንተግብረው። አዲስ አዲስ ነው መተግበር አለባችሁ። ኬት ሚጣ ኬትም ተግብሩት። ኮንሰርት እየመሰለኝ ነው አሁንስ፣ አሁን አሁንስ ኮንሰርት እየመሰለኝ ነው። ግራ ጋባችሁን፣ ግራ ተጋባንኛም። ምንድን ነው? እልክ ውስጥ ነው ያላችሁት? ከእልክ ውስጥ ዲን ነው ዲን ላይ ልክ አያስፈልግ መሸነፍ አለመሸነፍ ሲሆን ትክክለኛው መንገድ የመያዝ ያለመያዝ ነው። ግን አላህ ትክክለኛውን መንገድ ይስተን እህዲን አስሯጠ ልሙስተቂማ እናዛን ያርገን። እጅግ እጅግ ሰበር መረጃ! እስራኤል በአሁኑ ሰዓት ከባድ ድንጋጤ ውስጥ ገብታለች። በእስራኤል ሚስጥራዊ የኒክሌር ማብላያ ጣቢያ ውስጥ ለዘመናት ሲሰራ የቆየው የኬሚካል ሳይንቲስት ለኢራን ተላላኪ ሆኖ በመገኘቱ እስራኤል ከፍተኛ ጭንቀት ውስጥ ገብታለች። እስራኤል ሚስጥራዊ የኒኩለር ጣቢያዎች መረጃ ያውቃል የተባለው ይህ ሰው የኢራን የሰለላ መረብ ውስጥ መገኘቱን የገለጸው የእስራኤል ጦር በአሁኑ ሰዓት ምናልባትም ይህ ሰው አደገኛ መረጃዎችን ለኢራን ሳይሰጥ አልቀረም በሚል ጭንቀት ውስጥ እንደሆነ ገልጿል። እስራኤል የኢራን የኒኩለር ጣቢያዎች ለመምታት በተዘጋጀችበት በዚህ ወቅት ይህ ማጋጠሙ ምናልባትም ለኢራን የእስራኤልን የኒውክሊየር ጣቢያዎች ለመምታት እድሉን እንድታገኝ ያደርጋታል እየተባለ ይገኛል። በዚህም የተነሳ እስራኤል የኢራን የኒውክሊየር ጣቢያዎች ለመምታት ያላትን እቅድ ልታዘገየ ወይም ልታቆሙ ትችላለች እየተባለ ይገኛል። በዚህ ልክ የኢራን የስለላ እጅ የእስራኤል የኒውክሊየር ጣቢያዎች ድረስ መግባቱ የሞሳድን ውድቀት ያሳያል ሲሉ የእስራኤል የዜና ጣቢያዎች እየዘገቡ ይገኛሉ። ጉድበል ጉድበል ጉድበል ያዛቻ ሊቀር ነው። ሲጀመር ሞሳድ እኮ ድክመት አለበት። ሞሳር ትክክለኛ ድክመት አለበት። ያንን ድክመት የሚጠቀምበት ሰው ነው ያወጣው። ሴትና ወንዶች ውሃ የተራጩበት ፍቅራቸውን የገለጹበት የጎዳና ላይ ይፍጣር እንግዲህ በረመዳን 17 አሁንም ሊደረግ ነው ማለት ነው። የቁርአን ውድድር ብለው የቁርአን ፕሮግራም የዛን ቀን ለማዘጋጀት ቆርጠው ተነስተዋል ማለት ነው። የጎዳና ላይ ይፍጣር ላይ የሚጠቀሙ ጥቂት ሰዎች አሉ፣ በሚሊዮን የሚያገኙ ማለት ነው። ግን እኛ ደግሞ የወንጀሉ መጫወቻ የሐራም መፈራገጫ እየሆን ነው ማለት ነው በአንድ ሰው እንትን ለዚህ የምታወጣው ባለ ሀብት ወይ ምን አለ፣ ለመቅዶኒያ ብሰጥልን በዘንድሮ እንኳን ቢሆን ምን ችግር አለው? ለመቅዶኒያ ወይ ደግሞ ለካሊድ ፋውንዴሽን ብሰጠው የአንብር ሚስኪኖች ይበሉታል እኮ። ኢስራፍ ለምን ኢስራፍ ለምን እንሰራለን? ኢስራፍ ለምን እንሰራለን? በቃ የሆኑ ትላልቅ ኡስታዞች ምናምን አሉ እዛ ጋ ፍለፊት ላይ፣ እነሱ ስላሉ በእነሱ ተጠቅማችሁ ለምንድን ነው ህዝቡ የምታጠሙት፣ ቢዳአን የምታስፋፉት ለምንድን ነው? እስቲ እናስብ፣ ቢዳአን ለምንድን የምናስፋፋው የዛሬ ሁለት መቶ ዓመት የአምቢዳ ተይዞ ሌላ ፊርቃ ሌላ ሙስሊሙ ደግሞ ልክ እንደመሊ ሌላ ፍጀት ያመጣል ማለት ነው። ተዉንንቃ በረመዳን ዐሥራ ሰባት እየተሰራ ያለው ካልኩሌሽን በጣም ከባድ ነው። ኢትዮጵያ ላይ በጣም ወላሂ፣ ወላሂ ትውልድ የሚወቅሰልን ስራ ነው የሰራን ያለነው። የጎዳና ላይ ይፍጣር ብለን እንደማይቻል ደግሞ ከትላልቅ ውስታዞች ማስረጃ ነሳ አመጥላችኋለሁ እኔ። ለምንድን ነው እንደዚን ነገሮች ለምንበረታታው? እስቲ ውስታዙ የሚሉትን ስሙ። አለፉት አመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይሄ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይሄንን ማያውቅ ዓሊም ያለ አይመስለኝም። የት ነው ያመጣነው ታዲያ ኡስታዝ? አላህ እድሜዎትን ያርዝምልን። አላህ እድሜዎትን ያርዝምልን። ሁላችሁም እንግዲ ሙስሊሞች ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይህ ፕሮግራም ላይ እንዳትገኙ ወላሂ ቢድአ ላይ መሰረት ድንጋይ እንደጣላችሁ ነው የሚቆጠረው። አንዲት ሙስሊም አንዲት ሙስሊም ወንድ አንዲት ሙስሊም ሴት እዚህ ቦታ ላይ ከሄደ የቢድአ መሰረት ድንጋይ አብሮ እንደጣለ ነው የሚቆጠረው። አላህን እንፍራ፣ ወደ አላህ እንመለስ ወደ አላህ እንመለሱ። ቱቡ ኢለላህ ጀሚያን አዩዋል ሙሚኑን። ረመዳን ነው፣ ረመዳን ትልቅ ወር ነው። ቁራናችንን ነገር እውነትም ስናስበው እንደ በዓል ሊከበር ነው እን የምሬ ነው ሙላችሁ። እንደዛ ከሆነ እጅግ በጣም ትልቅ ስህተት ላይ ነው። አሁንም ቢሆን እኔም ይሄን ነገር እቃወመዋለሁ ስል እንደ በዓል ሳይሆን ያ ነገር ለሚስኪኖች ታስቦ የሚሆን ከሆነ ጀስት ያ ነገር በይፋ ተነግሮ ሊደረግ ይችላል። ግን እንደዚህ እንደ ባህል ነገር እየያዝን በዓመት ቀኑን ጠብቀን ምን ምን እያለን ከሄደን ይሄ ነገር እንደ ጸባይ እንዳይቀርብን እፈራለሁ። እናንተ ወንድሞቼ ማለት ነው። በዚህ ረመዳን ሸሃዳ መያዝ አለብህ የምትሉ ሰዎች ማለት ነው። እኔ በቅርብ ጊዜ እግዚአብሔር ከረዳኝ ሰውድ አረቢያ ላይ ልል ያለ ቤተክርስቲያን ይተክላለሁ። የክርስቶስ ወንጌል በሰውድ አረቢያ ላይ ብን ይሰበካል። አንተ ምን ትላለህ? እስቲ ኮመንት ላይ ጻፈህ ሀሳብን ግለጽ። ኮመንት ላይ አይዞ አይዞ አይዞ አይዞ አንተም ትሰልማለህ፣ አይቀርም። የሆነ ቀን መምጣት አይቀርም። የእስልምናን ውበት ለማየት ትፈራላችሁ። ችግሩ እዛ ጋ ነው። ከሩቁ ነው የምትፈሩ። ከሩቁ የምትሰሙት ነገር አለ። ከውጭ የምትሰሙትን ነገር ብቻ ነው እናንተ የምትቀበሉት፣ ሂዳችሁ ለማየት አትሞክሩ። ያ እናንተ ላይ ኢፌክት እያመጣ ነው የሚገኘው። ጀስት ለማየት ሞክሩ፣ ስ የዲናል ስራ ምንድን ነው ብላችሁ እስኪ። ጀስት ምንም እኮ የሚቀንስባችሁ ነገር የለም። ገብታችሁ እዩት፣ ምንድን ነው አስተምህሮቱ። ከውጭ የምንሰማው ነገር ትክክል ነው፣ ትክክል አይደለም የሚለውን ጠይቁ። ባታ ነበር ራሱ ትጠይቃለ። የዛኔ ትረዷዋለ። እስላም ምን እንደሆነ ታውቃለህ። ትክክለኛ ጴንጤ እስላም ነው። ትክክለኛ ኦርቶዶክስ እስላም ነው። በዚህ ይስማማሉ። ትክክለኛ ኦርቶዶክስ ከሆንክ ከአንተ ሙስሊም ነው። ትክክለኛ ጴንጤ ከሆንክ ከአንተ ሙስሊም ነው። አንድ የመርካቶ ነጋዴ በሚሊዮን የሚቆጠር ዱቤ ወስዶብኝ በአሁኑ ሰዓት ጠፍቶብኛል ሲል አንድ ቻይናዊ እንዲህ ባለመልኩ በካርቶን ላይ እንዲህ ባለመልኩ ጽፎ በመርካቶ መገኘቱ በአሁኑ ሰዓት በስፋት እየተነገረ ይገኛል። እዚህ ጋር እንደምትመለከቱትም ሰውየውን ላገናኘኝ ወይም ደግሞ ቤቱን ለጠቆመኝ ወረታ እከፍላለሁ በማለት እንዲህ ባለመልኩ መርካቶ ውስጥ መታየቱን በአሁኑ ሰዓት እጅግ መነጋገሪያ እየሆነ ያለ ጉዳይ ነው። በዚህ ጉዳይ ላይ አዲስ መረጃ ከደረሰኝ እየተከተልኩ የማቀርብላቸውን። ለማንኛውም ሙሉ ቪዲዮንም አያይላችኋለሁ እና ይሄንን እንትን ብላ እኛ ላይ ማዕቀብ እንዳትጠል እና እናም ብድር አትከልክልን ይሄን ነው። ነገር እንዳትሽመከት፣ ጭንቅላትን ወደ መሬት እንዳትደፋ፣ ቀጥ ብለህ ጭንቅላትን። የነብዩን መውሊድ አክብር፣ ምክንያቱም መውሊድን ማክበር ቢድ አይደለም።

እንጃ እኔ ሞሊድን አላከብርም። በነገራችን ላይ ደስ እሳቸው ከጾሙ እኛም ለምን አንጾምም ሚሽ? ያ ነው የተፈለገው። ሱና ከተፈለገ ለምን ያን እናደረገው? ስለ ደሃ ማብላት እንደዚህ ሌላ ሌላ ነገሩ ይቅርና አንድነት፣ ወደ አንድነት የሚያመጣን ነገር ለምን ብንጾምስ? ምን ይመስላችኋል? ብንጾም እኮ ሁለታችን መሀል ያለው ክፍተት ይዘጋል ማለት ነው። ሁሱ እስቲ ስለ አመጋገባችን ምከራ። እንዴት ነው መመገብ ያለብን? እስቲ በዚህ በራማዳን ወር አራት እንጀራ በአንዲት ብረት ድስት ውስጥ በወጥ ተቆም አድርጋችሁ እሷን ከበላችሁ በቂ ነው። አንዲት ብረት ድስት ሾርባ እሷን ወሰድ አድርጉ። ከዚያ ተራዊ ጠንከር ብላቸው እንድትቆሙ እችን ያክል ከበላችሁ ይበቃቸዋል። ከተራዊ በኋላ ደግሞ አንዲት ብረት ድስት ፓስታ እንደምን ብላቸው እሷን ፍት ፍት ብላችሁ ወሰድ አድርጋችሁ ሌሊቱን ሙሉ እስከ ሰሁር ድረስ ያለምንም ምግብ ብታድሩም ጠጣይልናል። ስሁርም ላይ ምግብ አታብዙ። ስሁርም ላይ እንዲሁም አንድ አራት እንጀራ ከመሳ አድርጋችሁ በዛች ጽሙ። አብዛኛው ሰው ሆዱን ሞልቶ ይውላል። በቃ ጥራድነ እንደሰ ትንሽ ያነሳ አይመስልም። ሱዬ ትንሽ ትንሽ ትንሽ አላነሰም። ምን አላት? አሁን ሶስት እንጀራ ምናምን በልተን ምን አላት? እስቲ አሁን እኔ ራሱ ሱሁር ላይ ማለት ነው፣ የሚገርማችሁ ነገር ሶስት እንጀራ ሁለት ዳቦ ብቻ ነው የበላሁት። ያ ማለት በጣም ማዘር እየጎዳችኝ ነው ማለት ነው። ጀስት ወተን እንዳንጨምር፣ ሌሊት ነው፣ ምንም ልናደረግ አንችልም። አሁን እኔ አሁን በጣም እየተጎዳሁ ነው። ሶስት እንጀራ ሁለት ዳቦ ሱሁር ላይ አስቡ። ምንም እኮ በቃ ሆዴ ውስጥ አልደረሰም። አንገቴ ረዝሞ ነው መሰለኝ እስካሁን ሆዴ ውስጥ አልደረሰም። ኤንዌስ ሁላችንም ማስመሳዮች ነን ሁላችንም፣ ሁላችንም ማስመሳዮች ነን ሁላችንም እዚህ ጋር ያለን ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።